ነዋሜን፣ ክፍል ሀያ ስድስትን ወደ እናንተ ይዤላችሁ መጥቻለሁ። ነዋሜን ከዚህ ቤት መቆየት የምፈልገው ለናሁ ምስል ነው ትላለች። አባቷ ብድግ አድርጎ አንቺ ልጅ ቤተሰብ እንዳለው የዘነጋሽ ይመስለኛል ይላታል። እሷም አባዬ ቤተሰቦቹ እኮ አይረዱትም ትላለች። በሌላ በኩል የአባቷ ልጅ የሆነችው ኤደን መታ ያቺን ቀዝ እዚህ ብቻ እንዳይሆን ያለችው ትላለች። ኤርሚ ችግር ውስጥ ገብቷል ማለት ነው። ኤርሚ ኤሚ እንግዲህ ጥንብዝ ሰክራ መታ ታስቸግረዋለች ማለት ነው። ከአንተ ጋር መተኛት ትፈልጋለሁ፣ ከአንተ ጋር መተኛት አለብኝ ስትል እሱም እባክሽ ውጪልኝ፣ ከሕይወቴ በላይ የማፈቃት ልጅ አለች ስትል እንግዲህ ኑሐሚን በር ላይ ተለጥፋ እየሰማች ነበረ ማለት ነው። በሌላ በኩል ኑሐሚን በጣም ተጨንቃለች። አባቷ ስለ ክብር ጉዳይ ደጋግሞ እየነገራት ነው የሚገኘው አምራን ባደረገችው ድርጊት አባቷ እንግዲህ ይች ባለጌ ዘልዛላ፣ ይህን እኮ አባት ሊኖራት ይችላል፣ ቤተሰቦቿ ቅስም እያሰበረች ነው እና አቶ ለይኩን በጣም ውጥረት ውስጥ ገብቷል። በሷ ምክንያት ብዙ ነገሩ ተመሳቀቀ ብሎበታል ይላል፣ የናሆምን አባት ማለት ነው። እሷም አይደል ብላ በውስጧ እንትን ስትል እንዲህ፣ ምን ነው ንግግሩ ሁሉ አልጥማለች ነው። አሚ ምን ነው አልዋጣ አለሽሳ ሴላት እሷም ድንግጥ ብላ እንግዲህ መሄድ ትጀምራለች ማለት ነው። ምክንያቱ ደግሞ እሷ ከዚህ ኤርሜ ከሚባል ጋር የሆነኛል ወደዋለሁ አፈቅረዋለሁ ብላ እሱም ያፈቅረኛል ብላ ያሳለፈችው የህይወት ጠባሳ ስላለ እሱ ውስጧን በጣም አደከመው። ውስጧን አደመውና እሷም አባዬ ቆይ ምናም ብላ ተነስታ ትሄዳለች ማለት ነው ኑሐሚን ስለ ናሆም ብዙ ነገር ብለዋለች እና ስለ እሱ የምነግራችሁ ይሆናል። አብራችሁ እስከ መጨረሻ ነገር ቆዩ። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የስለ እናቴ ኢትዮ ቻናል ቤተሰብ እንዴት ናችሁ? ወይ እግዚአብሔር ይመስገን፣ በጣም ደህና ነኝ። እንግዲህ ኑሐሚን ክፍል ሀያ ስድስትን መጀመሪያ ላይ እንዳልኳችሁ ወደ እናንተ ይዤላችሁ መጥቻለሁ። ኑሐሚን እንግዲህ ለአባቷ ስለ ናሆም ስትነግረው በጣም ተደስተዋል። ምን ነገረችው የሚለውን ወደ እናንተ ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትከታተሉ በአክብሮት እጋብዛችኋለሁ። ናሆም በጣም ተጠራጥሮታል። ኑሐሚን ተጨንቃ እንግዲህ በር ስር ተጠግታ ስታዳመጥ ስለነበረ ኤሚንና እና ኤርሚያስን ከዛ ናሆም መጦ ውሃ እየጠጣ ሰው እኮ ነበረች። እና ናሆም ማታ ያየው እንዳሰብከው አይደለም ትለዋለች። እሱ እንድታስረዳው ይፈልጋል። ምክንያቱም በጣም እየወደዳት ነው። ኑሐሚንን በጣም እያፈቀራት ነው። ግን እሱ እየታወቀው አይደለም። ምን እየሆንኩ ነው ይላል። ስለሷ ሲያስብ ማለት ነው። እና እኔ ምን አገባኝ ስላንቺ ይላታል። አይ ለኔ እኮ ማስረዳት አይጠበቅብሽም ይላታል። ሲጀመር በአንቺ ህይወት እኔ ምንም ያገባኝ ነገር ያለ ይላታል። እሷም ስለ እህት ግን ያገባሃል አይደል ትለዋለች። ምን ማለት ነው ይላታል። አይ ከእህት ሹፌር ውስጥ የሆነ ድምፅ ሰማውኝና የሆነ ነገር ጠርጥሪ እያዳመጥኩ ነበረ ትለዋለች። ማለት ነው። ቆይ ምንድን ነው የጠረጠርሽው ይላታል። ግን እኮ እኔ እንደ ጠረጠርኩት አይደለም ይላታል። ታዲያ የተጠራጠረችውን ነገር ማወቅ የለብኝም ይላል ናሆም። ኤሜ ትናንትና ክፍላ ውስጥ ነው ያደረችው ትላለች። ምን ይላል ናሆም በድንጋጤ ማለት ነው። ኑሐሚንም አይ ከሹፌራ ክፍል ውስጥ እኮ የሆነ ነገር ሰምቼ ነው ትላለች። ምክንያቱም እውነቱን ኤሜ እዛ ውስጥ ነበረች ብላ ብትነግረው አያምናትም። እየዋሸሽ ነው፣ ከእቴ ጋር ችግር ስላለባት ነው ምናን ብሎ ስለ እሷ የሆነ መጥፎ አመለካከት ስለሚኖረው እሷ በግልጽ ቃል በቃል መናገር አልፈለገችም። ስለ እቴ ሁለተኛ እንደዚህ እንድትል አልፈልግም። ትንሽየዋ ንጽሐን እህቴ ያላት ንጽሐን እህቴን። እንግዲህ ኑሐሚንን በጣም ነው የምታሰቃያት። እናትና ልጅ በጣም ነው የሚያሰቃዩት። ግን እሱም ንጽሐን እህቴን ብለዋል፣ ምክንያቱም እህቶ ስለሆነች ማለት ነው እሷም መጨረሻ ላይ በጣም ተቆጭታለች። ወይኔ ተረግምሽ ነው አሚን። አሁን ምን አገባኝ ስለ ሰው ህይወት፣ ምን አለበት የራሴን ህይወት ብኖር ብላለች። እውነቷን እኮ ነው፣ እውነቷን ነው። ማያገባን ገብተን ህይወታችን ከምንበጠብጥ የራሳችን ህይወት ብቻ ለሰዎች ስንል አንደኛ፣ ለሰዎች ብለን የምናጣቸው ብዙ ነገሮች አሉ። እና ናሚን በዚህ ተቆጭታለች ማለት ነው። ከዛም ናሆም ግን ናሆም ግን እሷ የምትናገረው እውነት እንደሆነ ያቃል ልቦ ነው ያቃል። ከዚያ እየተከታተላቸው መኪና ላይ ሲሄዱ ልክ እንግዲህ እሷ ልስመው፣ ከንፈሩ ልስመው ምናምን ስትል አንዱ ዞር ቢል ምን እየሆንሽ ነው ሲላት ከከንፈር ላይ ኮ የሆነ ነገር ላነሳለ ነው ትላለች። ድንገት ናሆም ከች አላለ። ናሆም ከች ሲል ይህን ነበር የፈራሁት ምናምን ብሎ ሲርበተበት እንዲህ ይህን ያለው እንደምትፈራው ትለዋለች። ምን እያልሽ ነው ይላታል። ኤድሚ ማለት ነው ናሆምም ኔዳው ብሎ በሩን ከፍቶ እህቱን አስወጥቷታል ማለት ነው። እህቱን አስወጥቶ ኔዳው ብሎ ብዙ ነገሮችን ይጠይቀዋል። እህቴ ጋ ያለ ግንኙነት ምንድን ነው? ለምንድን ነው የመጣኸው? ድንገትስ ለምንድን ነው መጥተ የእህቴ ሹፈር የሆንክ ሲለው እንዲህ ምን ችግር አለው? የእህት ሹፌር ከመሆን ውጪ ከእህቱ ጋር ምንም አይነት ግንኙነት የለንም ሊኖረንም አይችልም ይለዋል። ከዛ መልሶ አይ ገና ልጅ ናት ማለት ነው ይላል። ያው እህት ያንሳታል ምናምን እንዳይለው ማለት ነው። ከዛ ከኑሐሚን ጋርስ የት ነው የምትታወቁት ይለዋል። እና አንተ ማጣራት የፈለግከው ስለ ኑሐሚን ወይ ስለ እህት ነው? እውነቱን ነገረኝ ካልከኝ ማወቅ የምፈልገው ስለ አንተ ነው ይለዋል። ማለት ነው እንግዲህ ኤርሚም ማንነቱ የሚታወቅበት ሰዓት ደርሷል። ተጨንቋል፣ ተጠቧል። በሌላ በኩል ኑሐሚን ነግረው ነበረ መጀመሪያ ምን ብለዋለች? ናሆም አይቷል። ስለዚህ አንተ ጋ እንደምትመጣ ጠርጥሯል ብለው ነበረ እና አላምንም ነበር ኤድሚ ፈጥራ እያወራች ሊሆን ይችላል ብሎ አስቦ ነበረ። ግን ኑሐሚን ፈጥራ አልነበረም ያወራችው ድንገት ስላየ ነው ማለት ነው። በሌላ በኩል እንግዲህ ለናሆም ሁሉን ነገር ነግረዋለች ኑሐሚን። ነገር ግን ያች እርጉም የሆነች እህትየዋ መጣለች ማለት ነው። እህቷ መታ እንግዲህ እሷ እህቷና እናቷ ጎዳና ላይ ወጥተዋል። አንዳንዴ ክፉ ስራ መልሶ ነው የሚከፍላችሁ። ያን ነገር ሁሉ አድርገውባት ባት ነዋሚ ላይ ያን ሁሉ መጥፎ የሚባሉ ጥግ ድረስ አደርሰውባት። አሁን እነሱ የጎዳና ተዳዳሪ ጎዳና ላይ ወጠዋል ማለት ነው ሶ የሚታከምበት ሆስፒታል፣ አባትሽን ሂደሽ ፈልጊው ስትላት አሁን ደግሞ አባት የሆነ እንዴ አባትሽ ሞቷል ምናም ስትይ ሰርክ ሻልሽ ትላታለች። አሁን የፈለግሽውን እስክታገኝ ድረስ አባትሽ ነው ያነ ባለ ሀብት ጓደኛው ስለሆነ የግድ ጓደኛውን ማግኘት አለብሽ። የእሱ ልጅ ነኝ ብለሽ ንገሪው፣ ስለኛ አልነገረውም ይሆናል ብላለች። እንግዲህ እናትየዋ ግን ምን አለ? የናሆም አባት ሁሉን ነገር ነግሬዋለው ብሏል። ስለዚህ የሚያስጨንቃቸው የሚያስፈራቸው አንዳች ነገር የለም ማለት ነው። ምናልባት ምናልባት ከሆነ ስለ ኤርሚ ስለ ኤርሚ ለናሆም ከነገረችው እንጂ ልጅ በመሆኗ ምንም የሚቀርባቸው አንዳች ነገር የለም ማለት ነው። መጣለች ማለት ነው። የናሆም እህት መጣለች። መታም ናሆምን አግኝታዋለች ማለት ነው። እዚህ ጋ ነው የሚኖረው ምናም ብላ አባቱን ሰጠራለት። የእሱ ልጅ ነው ቤቱ ልግዥም ይላታል ማለት ነው። እና አባት ይፈልግ ነው ትላለች። እኔ እሱ ልጅ ነኝ ምናምን እና አንቺ የኑሐሚን እህት ነሽ፣ ኑሐሚንን ታቀታለ ብላ ደንግጣ ተመልሳ ሄዳለች ማለት ነው። ናሆም በጣም ተበሳጭቷል። ምክንያቱም እሷን ኑሐሚንን በጣም እያፈቀራት ነው፣ በጣም እየወደዳት ነው። እየወደዳት ስለሆነ እያፈቀራት ስለሆነ ምንም ነገር እንድትዋሹ አይፈልግም። ምክንያቱም ከዚህ በፊት በማን ተጎድቷል? በአምራን ተጎድቷል፣ ተሰብሯል፣ ተከድቷል። እና ሁለተኛ መከዳትም ምን ማለት አይፈልግም። እና ናሚ ስትመጣ አኮረፈ ማለት ነው። ምን ሆነሃል? ምንድን ነው ችግር አለ? ከአምራን ጋር ሁለተኛ ተጣላ ስትለው አንቺ ምን ይመለከትሻል? ምናም ብሎ ጮሁባት ማለት ነው። ሲጀመር አንቺ ቤተሰብ የለኝም እህት የለኝም ስትያል ነበር አላት። ምንም እኮ አልዋሸውም ከነገርኩ ምንም የዋሸውት ነገር የለኝም ትለዋለች። እሱም እህቷን እንዳገኛት ምናምን ይነግራታል እና ና ሂደንን ምናምን ብላ ደነገጠች። እሷም ከዛ ሄዳ አባቷ ጋር ታለቅሳለች ማለት ነው ነው አሚን በሌላ በኩል እንግዲህ አባቷ በጣም ተደስቷል። ስለ ክብር ምናምን ሲያወራ አምራን፣ እች ውዳቂ እርካሽ ምናምን ብሎ ሲያወራ ኑሐሚን በጣም ከፍቷታል። በነገራችን ላይ ከዚህ ቤት የምትቆይበት ከእነ ናሆም ቤት የምትቆይበት ናሆምን አፍቅረው አልነበረም። በነገራችን ላይ ንጹህ ልብ አለው፣ በጣም የዋህ ነው፣ እና እንዲጎዳ ስለማትፈልግ እንጂ ናሆሚን አፍቅረው አይደለም። ናሆም ነው ያፈቀራት፣ እሷን ማለት ነው። ግን እሷ ለአባቷ ምን ብለዋለች? ናሆምን በጣም እንደምታስብለት፣ እንደምትወደው፣ ቤተሰቦቹ እንደማይረዱት ምናምን ስትነግረው እንዴ አንቺ ግን ይህ ነገር ወዴት እየሄደ ነው? አፈቅርሽ እንደ እንዴ ስላት፣ አዎ ብላለች። ፍቅር ይዞኛል። ወይኔ ግን እኮ እሱ ሊረዳን ይገባል ብሏል። በጣም ነው ደስ ያለው። በጣም እሱም በፈገግታ በጣም ደስ ብሎት ፈገግ ብሎ እያለ እንግዲህ ናሆም ይመጣል ጋሼ ዛሬ ምን ተገኝቶ ነው ፈገግ ብለሃል? ይለዋል ማለት ነው። ከዛ እሱም በቃ ፈገግታውን እንትን ማለት አልቻለም። ነዋሚንም ደንግጣ እንግዲህ ናሆም ሲመጣ አባዬ ምናም ብላ ተነስታ ትሄዳለች ማለት ነው። እውነት ለመናገር ነዋሚንም ታፈቅረዋለች ከጊዜ በኋላ። አሁን እየወደደችው ነው። በጣም ነው የምትወዶ፣ በጣም ነው የምታስብለት። አሁን ላይ ግን ወደ ፍቅር አልተቀየርም የነዋሚን። እሱ ግን ስለ ሷ ማሰብ በቃ ያንሰላ ስላል ያስባል ምናምን ናሆምን እንደምታፈቅረው እርግጠኛ ነኝ። ግን በጣም ፈርታለች። በጣም ፈርታለች። ምክንያቱም በክብራቸው ጉዳይ ሁለቱም ቤተሰብ አባቷም ሆነ የናሆም አባት በክብር ጉዳይ አይደራደሩም። በቃ ልጄ አታሳፍሬኝም እያለ ቀስሟን እየሰበረው ነው። በጣም ቀስሟን እየሰበረው ነው። ልጄ አታሳፍሬኝም። ምናልባት ይሄ ነገሯን ናሆም ከሸፈነላት አላቅም እንጂ ወደፊት የምናየው ይሆናል። ይሸፍንላታል አይሸፍንላትም፣ የምናየው ነው የሚሆነው እንጂ የክብር ጉዳይ እያለ ቀስሟን እየሰበረው አይደል? ምናምን እያለች ነው በሆዳቸው አይደል። አንዳንዴ ልትናገሩት የማትችሉት ቁስል በውስጣቸው ሲኖር በትናገሩት የባሰ ብስጭት፣ ሌላ ነገሮች ስለሚፈጠር የራሳቸው ላይ ዝም ብላቸው የምትይዟቸው ብዙ ነገሮች ይኖራሉ እና ኑሐሚንም ይሄን ነው እያደረገችው ማለት ነው። ቀጣይ የሚፈጠረውን ነገር አብረን የምናይ ነው የሚሆነው። ቀጣይ አይፈቅራሉ አምራን እውነቱን ትናገራለች አትናገርም የሚለውን ነገር በደንብ እናያለን ማለት ነው። አባቷ ግን በተቃራኒው መውጣት ምናምን እንደምታፈቅረው ስላወቀ አያስቸግራትም። በሌላ በአዲስ ርዕስ እንገናኛለን። ቤተሰቦቼ ባይ ባይ